ታዲያስ አዲስ። ወደ ሁለተኛው ወሬ እሺ። ካሁን በፊት እንግዲህ አሁን ዛሬ እዚህ እንግዲህ የተገኙት አድማጮችን ማክብሬ፣ ቅዳሜ ቅዳሜ ማንኛውንም ሰርግ ጥሪ አንቀበልም ቤተ ዘመድም ቢያገባ። ምክንያቱም ከአድማጮች ማን ሊበልጥ ይችላል? በዛ ሀሳብ የመሠረት እንግዲህ እዚህ ሰርግ ላይ አልተገኘውም እንጂ ካሁን በፊት ሙሽሪትና ሙሽራው እንደውም የታገቢኛለሽ ጥያቄ ሁሉ የቀረበው በሰይፉ ኢቢኤስ ላይ ነበረ። አንድ ቤተሰብ ለመመስረት አንድ እርምጃ ወደፊት እንዲሄዱ አንድ አስተዋጽኦ አበርክተዋል። አዎ በዚህ ልናመሰግን ይገባል። በነገራችን ላይ በቴሌቪዥን ታሪክ አሁን ወደፊት ታሪክ ሲጻፍ የመጀመሪያው የታገቢኛለሽ የጥያቄ ላይቭ በተመልካች ፊት የተጠየቀበት ዝግጅት ሊባል ይችላል እና ማነው ታሪኩን የሚጽፋው? ታሪኩንማ አንቺ ነሽ። እንደ ታሪክ ጸሐፊ ለዚህ እንኳን አታንሽ፣ ለዚህ እንኳን ለዚህ ይሾመንሻል። ተዋናይ ናታይ እና ህሊና ከአሁን በፊት የሰይፉ ቤት እንግዳ ሆኖ ነበር፣ ፊልማቸውን ሊያስተዋውቁ ሲመጡ እሱ እንግዲህ ፍቅር በጣም አይሎበት በጣም እሷም እንዲሁ ፍ ብለው ድንገት ብድግ ብሎ ስክሪኑ ላይ አንድ ጽሑፍ አስገብሉኝ አለ። ያኔ በጊዜ እንደሁም የነበረውን ስሜት እስኪ እንደው ለአድማጮችም ለአንቺም ላስታውሳችሁ። ማየት የለም መጨፈን

ደስ ይላል አይደለ? እችን አልጠበቅሽም። ያው እንግዲህ ናተይ ኢትዮጵያዊ ወግ በሚጠይቀው መሰረት በቤተሰብ ውስጥ ውስጡን ጨርሶ በቤተሰብ ጉዳዩ ይታወቃል እና አይዞህ። ኧረ አበረታቱ። ነርቨስ ሆነሀል ትንሽ በጣም ከፊልም ከመስራት በላይ ይሄ ከበደ ይመስለኝ፣ እውነተኛ ህይወት እውነተኛ ህይወት። ስለ ፍቅር ሲል በሚሊዮኖች በሚታየው በሴፉ በኢቢኤስ ስላናይታይ ህልኛል ታገቢኛለሽ ወይ ብሏል። ፍቅራችሁ እንደ አብርሃምና እንደ ሳራ ረጅም ዓመት በደስታ የሚዘልቅ ይሁንላችሁ አለ። እናበቃ ምርቃቴ እኮ እንዲህ ነው

ያንቺ እንደዛ ነው። ይዚ ደስታ ነውእ ነኘው ይችም አለበታ ምን ተሰማ? ምንም ግልግል ነው። አይዞሻ ይ ዚ እንኳን እልል አይችልም። ግን ያው ራሱ በራሱ ሊጠላ ይችላል። ራሱ ሊጠላ ይችላል። የከፋ ነገር እንኳን አይመጣም። ብዙም ያን ያህል የከፋ ነገር አይመጣም። እናቴ እንግዲህ ያው ቅድም በጣም ስሜታዊ ሆኖ ነርቨስ ሆኖ ነበረ ፓርት ነው ነበረ ሺ ባትለኝ ስ ው ማለት ይከብዳል እኮ። ሰው ፊት ተንበርክከሽ ለምትወጃት ጥያቄ ማቅረብ ችግር የለውም ግን ይሄ ፊልም አይደለማ የምር ስሜት ስለሆነ እኔንም አስደንግጦኛል፣ በጊዜው በነገራችን ላይ ፊልም ሲሆን ስክሪፕት ብድቅ ብሎ ቂቅ ብሎ መጥቶ ተንበርክኮ በቃ የፍቅሮን ጠግ ነው ከፕሮዲውሰሮቹ ጋር ተስማምቶ ያደረገው ነውና፣ አንተ ግን ምንትል ነበረ እዛ ላይ ሲንበረከክ? ኦፍኮርስ ደንገጥ አለ ነበረው። ምንድን ነው እኔ መጀመሪያ እኔ አሁን ሰሞኑን ስለ ፕራንክ እየበዛ ስለሆነ የሆነ ነገር ቀጥሎ ያለውን ነገር እጠብቃለሁ። ብዙ ጊዜ ደግሞ ተዋናዮች ሲመጡም ከፊልሞች ከምናምን አንዳንድ ነገሮች ስለማይ የሆነት አልመሰለኝም ሳ የሆነ የደነገጥኩትና ሳ በቃ እንዲማ ከሆነ ሽበሽበ ከስር ከስር ምን አለ አንዴ። ከዛ እሷም ፍቅሯ አይኗ ላይ በጣም ይታይ ነበረ። እሱም እንግዲህ ጥያቄውን ያቀረበ በቲያትሮች፣ በፊልሞች በጣም ይታወቃሉ፣ ይወደዳሉ እና በጊዜውም ፊልም ለማስተዋወቅ ነው የመጡት። ከዛ ጎን ለጎን ደግሞ የፍቅራቸውን ይፋ አውጥተው እሱም ለዘመናት ውስጥ ውስጡን ሲያብሰለስሉ የነበረውን ፍቅር በአደባባይ ጠይቋል በምስክር ፊት። ግን ናታይ በጣም ጥሩ የጠየቀበት መንገድ ጥሩ ነው ብዬ ነው የማስበው። ለመሰለ ሽማግሌ ማላ አብሮ ምንድን ነው እምቢም አትልም ታፍራለች። ትልቅ ሰው አብሮ ስለነበረ። ማነው ትልቅ ሰው? እኔው። ጎሽ ጥሩ ትረዳለህ። ዋናው ፍቅሩ እኮ ነው። ዋናው ፍቅሩ ነበር። የአንችም እኮ እኔጋ መቶ ቢጠይቅ ተው ነው የምትለው። እኔ እርግጠኛ ነህ ነው የምትለው። ቀድመህ ካምፋየር እየሞክድ ሜልክን እየተቃጠልክ ትፈልጋለህ ለዛ ነው እኮ የማላመጣው። ጠዋት ቃሪያ ጁስ ትፈልጋል። ለጤና ጥሩ ነው እሱ። በነገራችን ላይ ሲሆን ያው ጨጓራውን ይልጠዋል። እሱ መላጥም አለበት። ፍቅር ነው ፍቅር ሆነ። ወይኔ ውይ፣ አለቀልህ። እንዲህ እኮ እያልሽ ነው ገበያሽን እምዘጊው። አይ ሲመጣም ሰርፕራይዝ እንዳይሆን ይንገብገብ እና ይሁ። ዛሬ በወዳጅነት ፓርክ ሰርጋቸው የተደረገ ነው። ናታዬ እና ህሊና ከአዳማ ነው፣ ከትውልድ ቦታው ነው ሙሸራው የመጣው። እንግዲህ እንግዳ ሰው ሀብቴን ጀምሮ ታዋቂ ፊልም እንግዳ ሰው ሀብቴ፣ ሌሎችም ዘሪሁንም ሚዜዎች ነው። ፊልም ይመስል የሆነ የወንዶች ጉዳይ ቁጥር ሶስትናታ የራሱ እየነዳ ነበር የመጣው አይደለ፣ እንደ ሙሽራውም ከኋላ አልተቀመጠም። ወደ አራት መቶ ሰው ነው የተገኙበት። በዲጄ እንግዲህ ሽር ብትን እያሉ ነው። በዚህ ፕሮግራም ላይ መገኘት ባለመቻሌ በጣም በጣም እንግዲህ አድማጮች ነገሩ ነብ ነው። እዚህ ግን ከዚህ ሆኜ እንኳን ደስ አላችሁ ሰርጋችሁ። የአብርሃምና የዛራ አይሆን የእናንተ በረከት በሉላ ላይ ይደር። አሚን። ኧረ አድማጮች አሜን በሉ አብራችሁ። ምነዝም አላችሁ ግን የአብርሃምና የሳራ ላይ ብዙ ጊዜ እኔ የምከራከረው ነገር አለ። የአብርሃምና የሳራ ጋብቻ ግን እንደ ምርቃት የሚቀርብ ነው። እንግዲህ እሱ ከዚህ የዜማ ግብዣ በኋላ ከአድማጮች ጋር የምናወራበት ነው። እንዴት አይቀርብም? ግን አድማጮች ስ ንገሩን፣ የ0917 86 ስልካችንበሽ ነው። እኔ ግን ብትመርቁኝ ሳገባ የአብርሃምና የሳራ ባቸ የማን ሊሆን፣ የሉላና የባሏ ለምሳሌ አብርሃምና ሳራ ላይ ብዙ ጥያቄዎች ስላሉብኝ ነው እኔ በግሌ አንደኛው ጥያቄ ምንድ ነው? አብርሃምና ሳራ ላይ ረጅም ጊዜ ፈሽቶባቸዋል። ቤተሰባቸው ላይ ልጅ ለማምጣት አብርሃም ሰራተኛው ጋር ገብቶ ነበረ። ከዛ ሰራተኛዋ ጋራና ሳራ ጋር የነበረ ቁርሾ ነበረ ምናምን። ስለዚህ ከአብርሃምና ከሳራ ጋር ብቻ ይልቅ የናታኝና የህሊና ቢሆን ብዬ ነው። እስቲ እንግዲህ የብዙዎች ተስፋ ቆረጠ ሚ ይሄው ራሱ ኮፒ ይሁን እኮ አይደለም። ኢንዲንጉ ስላማረ መጨረ ሀፒ ኢንዲንግ ስለሆነ ሰርጋቸው እንደዚህ የሚያደርግላችሁ በሰርጋችሁ በህይወታችሁ ተስፋ ትቁረጡ። ሁሉም ነገር በእግዚአብሔር እጅ የተያዘ ስለነበር ማለት ነው። ተስፋ ካለመቁረጥ አንጻር ታዲያ ያልሆኑ ነገሮች ሁሉ አብርሃም እኮ ተስፋ ቁርጦ ነበር መሀል ላይ ሰራተኛው ጋር ራሴ። መጨረሻው ግን ምን ሆነ? ግን መሀል ላይ ተስፋ መቁረጡ መሀሉን ተይውና መጨረሻው ነገር ዝም አንድ ጓደኛችን እሺ፣ በጣም እንኳን የሚከብድ ነው። አገባ አገባና ባለቤቱን ተይ ያልናት ባጭር ተቆርጠ ተቆረጠች ጸጉሯን፣ እና ከሩቅ ምሉኳ ስትታይ እና እሺ፣ አሁን እንዴት ነው የምንለው? የማንና የማን ነው ምንለ አብራምና አብራም ከበደ በጣም ከበደ። በጊዜና እሺ በቃ ምንም አላለም። ከብዶንያ እንግዲህ የወንድ ስም ሁለት መጠርተን ያርግላችሁ ብለን አሜን አለች። የናቃለሁ እና አንዳንዴ ደግሞ ደካ ወዶ አይደለም ለመለየት የሚደረገው ጥረት አሁን፣ አንቺ ብዙ ጊዜ በአጭር ውስጥ ትቆረጪ፣ ዝም ብዬ ሳስብ እንዲህ አይነት ነገር ይመጣብኛል። ሳልቆረጥም እኮ ከግማሽ ነው የኔ ፀጉር። እየቆየ እየቆየ አሉላ መሆኑ አይቀርም። ከሉላ ወደ አሉላ፣ የአሉላና የአሉላ ሰርግ ያስላቸው እስኪ ኧረ፣ ለሙሽሮቹ ስላልተገኘው ይቅርታ ሱባሎ ይታየው ከባለበሽ ግብዣችን ነው ግብዣ